ጤና ያስጥልን። በዚህ ጥንቅራችን የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ከሰሞኑ በአልጀዚራ ላይ አዌይ ፍሮም ዘ ግሎባል ስፖት ላይት ኤርትራ ያንሳርት አፕ ዲን ኤ ጋሪሰን ስቴት በሚል ከከተቡት ዘለግ ያለ ጽሁፍ ጥቂቱን ወደ አማርኛ መልሰ ልናጋራችሁ ወደድን። ከዚያ በፊት ግን ትኩስ መረጃ እና ቪዲዮ ሲጫን በጊዜ እንዲደርሳችሁ ቻናላችንን ላይክ ሰብስክራይብና ሼር ታደርጉ ዘንድ አደራ እንላለን ወዳችሁና መርጣችሁ ስለምታዳምጡን ከልብ እናመሰግናለን። አሁን በቀጥታ ወደ አልጀዚራ ጽሁፍ እናምራ። ጦርነት የፕሬዚዳንት ኢሳያስ የአመራር ስልት ነው ይላሉ ጸሐፊው። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር ኢብራሂም ሃሩን ከሰሞኑ በአልጀዚራ ላይ ባሰፈሩት ጽሁፍ ዓለም አቀፉ ማህበረሰብ በኤርትራውያን ላይ ለሚደርሰው አፈናና ጭቆና እምብዛም ትኩረት እንደማይሰጥ ገለጹ። ኤርትራ በሱዳን የእርስ በርስ ጦርነት ውስጥ በንቃት እንደምትሳተፍም ጸሐፊው ጠቁመዋል። ኢብራሂም ሃሩን አዌይ ፍሮም ዘ ግሎባል ስፖትላይት ኤርትራያን ሳርትራፕዲን የጋሪሰን ስቴት በሚል ርዕስ ባቀረቡት ጽሑፋቸው ከ30 ዓመታት በላይ ኢሳያስ አፈወርቂ በፈጠሩት ወታደራዊ ግዛት ውስጥ ማንም ኤርትራዊ ለመስራትም ሆነ ለመማር አሊያም ለመነገድም ሆነ ለማምለክ ወይም በሌሎች ማናቸውም ተግባራት ለመሰማራት ነፃነት እንደሌለው አመልክተዋል። በአስገዳጅ ና ገደብ የለሽ በሆነ ወታደራዊ አገልግሎት ኤርትራውያን ዜጎች በህይወት ዘመናቸው ሁሉ ለታላቁ መሪ ተገዥ ሆነው እንዲቆዩ እንደሚደረግ፣ ኤርትራም ሁሌም ለጦርነት በተጠንቀቅ ቆማ የምትገኝ ሀገር መሆኗን ኢብራሂም በጽሁፋቸው አስፍረዋል። እንደ አውሮፓውያን አቆጣጠር በ1991 ዓ ም በመንግስቱ ኃይለማርያም አገዛዝ ላይ ድል መቀዳጀታቸውን ተከትሎ ኢሳይያስ ነፃና ሉዓላዊት ኤርትራ እንድትፈጠር ማድረግ ችሏል። በዚህም ኤርትራውያን ለአጭር ጊዜ በተስፋ ተሞልተው ኑረዋል። ነፃ አገር መሆን የበለጠ ነፃነትና የተሻለ ኢኮኖሚያዊ ተስፋ እንደሚያመጣ ገምተው ነበር። ኤርትራን የአፍሪካ ሲንጋፑር ማድረግ የሚሉት አይነት ወሬ የሚሰማ ነበር ሲሉ ጽፈዋል። በነፃነታቸው ማግስት ማለታቸው ነው። ይሁን እንጂ ይላሉ ኢብራሂም ይሁን እንጂ የነጻነት ፈንጠዝያው በአጭር ነው የተቀጨው። ኤርትራን ወደ የበለጸገ ሊበራል ዲሞክራሲ የመቀየር ህልም ለኢሳያስ አልተመቸውም። ሀገሩ ሲንጋፖርን ሳይሆን ስፓርታን እንድትመስል ነበር የሻተው። በታወቁት የኤርትራዊ የህግ ሊቅ በረከት ሀብተ ስላሴ የተረቀቀውን ዲሞክራሲያዊ ህገ መንግስት ውድቅ በማድረግ ኤርትራን ጸጥ ለጥ አድርጎ በብረት መዳፍ ሲገዛት ኖረ ብለዋል በጽሁፋቸው። ብዙም ሳይቆይ ታዲያ ኤርትራን ወደ ጦር ሰፈርነት ለወጣት። የጂኦ ፖለቲካዊ ቅዠቶችን ለማሳካት የኤርትራ ተቋማትንና ህብረተሰቡን በአጠቃላይ ወደ መሳሪያነት ቀየራቸው። ኤርትራው ያለ ራሳቸው ህልምና ምኞት ምንም ቦታ ሳይቀርላቸው በፕሬዚዳንቱ በርካታ ወታደራዊ እቅዶች ውስጥ ፈቃደኛ ያልሆኑ መሳሪያዎች ሆኑ ሲሉም አገዛዙ ምን ይመስል እንደነበር ይገልጻሉ። ከ24 ዓመታት በፊት ኢሳያስ አፈወርቂ ጨቋኝ አገዛዙ እንዲፈትሽና ነፃና ፍትሐዊ ምርጫ እንዲያካሄድ የሚያሳስብ ግልጽ ደብዳቤ ከጻፉት 15 የኤርትራ ከፍተኛ ባለስልጣናት አብዛኛዎቹ በነፃነት ትግሉ ወቅት ከፕሬዚዳንቱ ጎን የተሰለፉ መካከል አስራ አንዱ ወንጀሉ ባልታወቀ ክስ ተይዘው ለእስር መዳረጋቸውን ጸሐፊው ያስታውሳሉ። ታዲያ ዛሬም ከ20 ዓመታት በኋላ እኒህ ሰዎች ይኑሩ ይሙቱ እንደማይታወቅ በቤተሰቦቻቸውም ሆነ በሃይማኖት አባቶች እንዲጎበኙ አለመፈቀዱን፣ ፍርድ ቤት እንዳልቀረቡና ክስም እንዳልተመሰረተባቸው በማዘን ያወሳሉ። የፕሬዚዳንት ኢሳያስን መንግስት መተቸትና መቃወም ውጤቱ እንደነዚህ ባለስልጣናት ዕድሜ ልክ ተሰውሮ መቅረት እንደሆነ እና የሃይማኖትና የብሔር ውህዳን እጅጉን ለጭኮና እንደሚዳረጉ ጸሐፊው ጠቅሰዋል። በአሁኑ ወቅት የኤርትራ መንግስት ኢትዮጵያ ላይ ጦር ከመስበቅ በተጨማሪ በሱዳን የእርስ በእርስ ጦርነት ውስጥ በንቃት የተሳተፈ ነው የሚሉት ኢብራሂም በኤርትራ የድህረ ነጻነት ታሪኳ ከጎረቤቶቿ ጦርነት ውስጥ ያልገባችበት ወይም በክልላዊ ግጭት ወይም የእርስ በርስ ጦርነት ሳትሳተፍ የቀረችበትን ጊዜ ማግኘት እጅጉ እንደሚያስቸግር ጠቁመዋል። ጦርነት የፕሬዚዳንት ኢሳያስ የአመራር ስልት ነው ብለዋል። የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበሩ ዓለም አቀፉ ማህበረሰብ በኤርትራውያን ላይ ለሚደርሰው አፈናና ጭቆና የሚሰጠው ትኩረት አናሳ መሆኑን እና የፕሬዚዳንት ኢሳያስ መንግስት በየጊዜው የሚቀሰቅሳቸው ጦርነቶች በኤርትራውያን ላይ የሚያደርሱት ጉዳት ምን ያህል እንደሆነ በቀጣና በአጀንዳነት እንደማይነሳ ኢብራሂም በጽሁፋቸው ጠቅሰዋል። ሆኖም ግን በአሁኑ ወቅት በኢትዮጵያ ላይ ባንዣበበው የግጭት ስጋት ሳቢያ ዓለም አቀፉ ማህበረሰብ ትኩረቱን በኤርትራ ላይ ማድረጉን አብራርተዋል። የሁለቱ ጎረቤት ሀገራት ግጭት እንደምንም ቢገለበስ እንኳን በአቶ ኢሳያስ አፈወርቂ ወታደራዊ አገዛዝ ስር የተንሰራፈው የኤርትራውያን መከራና ሰቆቃ ግን ይቀጥላል ያሉት ጸሐፊው ይህ ሁኔታ እንዲቀጥል ሊፈቀድ እንደማይገባ በአጽንኦት ገልጸዋል። ብዙ ኤርትራውያን ሕይወታቸውን ከማጣታቸውና በአቶ ኢሳያስ ማብቂያ የለሽ ጦርነት ውስጥ ከማማገዳቸው በፊት የዓለም ህብ ማህበረሰብ እርምጃ ሊወስድ ይገባዋል ሲሉም ኢብራሂም ሃሩን አሳስበዋል። ጤና ይስጥልን።